ምንም የሚያሰፍረኝ ጉዳይ የለም። ሲቀጥል ደግሞ እናንተ መናገር የሚጠበቅብኝ አይመስለኝም። ከነ ምናምናችሁ ከነ ካሜራችሁ አስወራውራችኋለሁ። ተረዳኸኝ አይደለ? ይህን ነገር አልነገርካቸውም እስካሁን። አንዲት ነገር አትጎልም። ሁሉንም ነገር ስሜ ዞር አለበት። በጣም እየታለ አንድ ነገር ማታዞር ከሆነ እያንዳንዱ ንብረት ወደ ስሜ ማታዞር ከሆነ አፍን ዝጋባ። ይመጣሉ። ዝም በል። አሁን እየነገርኩህ ያሉት በአንተም ሆነ በማንም ማንም ገዝቶ ይስጥ፣ ማንም ሰርቶ ይስጥ፣ የመከፈል መብት አለኝ። ምንም አላግዝክ ግዴታ የለብኝም። አንተ ነው የማገዝ እና እያስፈራራችሁ እየመታችሁም ሴት ልጅ ወንድ ልጅን ስመታ በዚህ ልክ ልሞስ፣ በጣም ከባድ ነው። ሲጀመር ዱላ ምናምን መያዝ ለአንቺ ነው ዱላ ያስፈልገው። ለወለደችበት ነው ሁለት ሚሊዮን ብር ያለችኝ። በቃ አስረግጠኝ የነገረች ለወለደችበት ብቻ ሁለት ሚሊዮን ብር ለወለደችበት ብቻ። አቃቱ ላደረክበት ነገር ዋጋ አንተ ከምችለው በላይ ያረኩልሽ ነው። አሁን አቃቴ መረረኝ። ተረጋጋ። የእሱ የሱ ባለቤቱ ነው። ልጁ እናት በመሆኔ ብቻ በጣም ብዙ ነገር ማድረግ ነበረበት። አንተ የምችለው አቅም ለኔ ህይወት ምንም ነው ማይጠቅመኝ፣ ምንም ነው ማይበቃኝ። ሰላም ውድ የአራዳ ታይምስ ቤተሰቦቻችን በድጋሚ አቶ ታዲዮስ ና ወይዘሪት ሳባ ቤት ተገኝተናል ኦልሞስት ከዚህ በፊት የነበረውን ጭቅጭቅ የተፈጠረውን ነገራቶች ሁላችንም እንደምናውቀው ነው ከዛ በኋላ በጣም ብዙ አሳዛኝ ጥሩ የማይባሉ ክስተቶች ነው እየተፈጠሩ ያሉት ኦልሞስት ከታዲዮስ ጋር አብሮ የመዋል እንደ አራዳ ታይምስ ቤተሰብነት አብሮ ጊዜያትን የማሳለፍ እድሎች አግኝቼ ነበር እና በእሷ በኩል የሚመጡት ፊሊንጎች በእሷ በኩል የሚካሄዱት ነገራቶች እሱ አይምሮ ላይ እሱ ማንነት ላይ ጥሩ ነገር እየፈጠረ አይደለም። ኦልሞስት ዛሬ ደግሞ እዚህ ቤት የተገኘበት ምክንያት በጣም ልብ የሚሰብር ይሄ እንዴት ነው ለንግግር እንኳን የማይመች በጣም ራስ ወዳድነት የሚባል ተግባር ነው የተፈጸመበት ወይዘሪት ሳባ ወደ ንብረት ክፍፍልነት ራስ ወዳድነት ኦልሞስት በቃ ከዛ ሁሉ ካረገችው ነገር በላይ ንብረት እንፈልጋለው ሁሉ ነገር ወደ እኔ መሆን አለበት ብለ አሁንም በእንደዚ አይነት አስተሳሰብ ውስጥ ያለች ሴት ሆና ነው የተገኘችው። ና እሱ ነገር እያስጨነቆ እንደሆነ እያስፈራራችው ኦልሞስት ከትናንት ወዲያ አካባቢ ሆስፒታል ነበረ የግድያ ሙከራ ለማድረግ ሞከራበት ነበር። ና ይህ ሁሉ ሰዓት ሊያብረን ነበርን እና አሁንም እያስፈራራችው ንብረቱን ካልሰጣት እንደምገለው አፍነው ካስፈረመችው ምናም በኋላ ድጋሚ እንደምትገድለው ምናምን በጣም ዛቻ እየደረሰበት እንደሆነ ነግሮኛል። ያው ዲቴል ነገር ደግሞ ቤት መተን ብናውራ ይሻለኛል ብሎ በስልክም ጥሩ አይነት ስሜት ውስጥ አልነበረም። አሁንም ጥሩ ስሜት ላይ አይደለም። ያለውን ለመናገር ነው ታዲያ፣ የራስን አረጋጋና የተፈጠረውን ነገር እያለች ያለውን ነገር የንብረቱንም ጉዳይ እስቲ በደንብ ግልጽ አድርገ እንድነግረን። ያው ሁላችሁም እንደምታውቁት የተፈጠረው ነገር ያው እሷ ሊምሊክሽትም እያደረገች ነበር በጣም ብዙ በደሎችን እንዲ ስታ አስተላልፍ ነበረ። ያው እኔን አትወደኝም፣ ለእኔ ጊዜ የላትም ያ ሁሉ ነገር። ለእኔ ምንም አይነት ክብር አልነበራትም። እድሜ ልኬን የለፈውበትን በቃ እድሜ ልኬን ከቤተሰብ ጋር በሷ ምክንያት ተጣልቻለሁ። ቃ ሀብቴን፣ እድሜ ልኬን ሙሉ የለፈውበትን ሀብት ለመካፈል እሷ ምንም አልመሰላትም። ያ ሁሉ ኔሌችት ማረጓ፣ ያ ሁሉ ነገር ማረጓ። እዚህ ጋር እንዲት መናገር እንዳለብኝ አላቅም። ግን እላፊ ቃ፣ ከሰው የማይጠበቅ ራስ ወዳድነት። የጥፋተኝነት ስሜት እንኳን እች የምታክል አልተሰማትም። በቃ እሷንም የሀብቱ ጉዳይ ልነው የምረዋል ያለ እንዳልከውም ከትላንት ወዲያ ሆስፒታል ነበርኩ። የመግደል ሙከራ ተደርጎብኝ በሷ ማለት እና አሁንም ጥፋቷ ላይ ጥፋት በጣም ስልክ ማላቃቸው ስልኮች እየተደወሉልኝ እንገላል እንደዚህ ካረካት እንገላል እንገላል እንደዚህ ካረካት እሷ እንደዚህ ከሆነች እንደዚህ ካላካፍልካት እያሉኝ ነው የሚደውሉልኝ እና እኔ እንዴት እንደሆነ እየጨነቀኝ ነው። በእሷ ምክንያት ከቤተሰቦቼ ጋርም እንደምታውቀው እንደነገርኩ ተጣልቻለሁ። ከሁሉም ጋር ከጓደኞች የምረቀውኛል በእሱ የተነሳ ማለት እና በጣም ያው ያለውበት ነገር በጣም ከባድ ነገር ነው። እኔ አሁን ምን ማድረግ እንዳለብኝ ምን እንደም እንጃ ምን ማድረግ እንዳለብኝ ሁላ አላውቅም። ይገባኛል። አይዞ ራስን አረጋጋ። ያው በተሻለን አቅም አንተን ለመጠበቅ ለማገዝ በአራዳ ታይምስ ቤተሰብነትህ አንተን ለመርዳት እንሞክራለን። ኦልሞስት አራዳ ታይምስ ቤተሰብ ላይም በማዕከላችን የሕግ ባለሙያዎችን ፖሊሶችን አብረውን ይሰራሉ። ይህን ስራ ይደግፉናልና በዚ አጋጣሚ የጸጥታ አካላቶችን ምስጋና እያስተላለፍኩኝ እነሱም ጥበቃ ሊደረግ ብቅ የሚገባ ከሆነ በመግደሉ በማስፈራራቱ ጉዳይ የተሶኬ በተቻለን አቅም ከፈጣሪ በታች ጥበቃ እያደረግን አንተን ለመጠበቅ እንሞክራለን። ራስን አታስጨንቅ። ግን አንዳንድ ነገራቶች ስለ አሁን እሷንም ለማውራት ለመጠየቅ ለምን እንደዚህ ለማድረግ እንደፈለገች አንዳንድ ዲቴል ነገራቶች መረጃዎች ስለሚያስፈልጉን ነው እያስጨናኩ ያሉት ና እንዴት ነው እዚህ ቤት ትመጣለች ወይ አሁንም አሁ ትመጣለች? አሁንም ድረስ እየመጣች በቃ በየቀኑ በየሰአቱ እየመጣች እየደወለች ማስጨነቅ ነው። በሬና ስጠኝ፣ የቤት እቃው ላይ እየወሰደች ትወስዳለች። አሁን ለምሳሌ እንደምት ቲቪ የለም፣ ብዙ እቃ የለም አሁን ቤት ውስጥ። የዛኔ ስመጣ ብዙ እቃው ነበር ካየ፣ አሁን ግን ቤት ውስጥ ምንም እቃ የለም። እቃውን እየወሰደች እንዳለ እቃውን እቃ ትሰብራለች። እቃ ማንም ከኔ በላይ የለም ነው የምትለው እሷ። ማንም እገልሃለሁ፣ ንብረትህ ሙሉ ለሙሉ ወስድብሃለሁ፣ ምንም አታመጣም፣ የማንዘር እንደሆን እኳ አታውቅም ነው የምትለኝ እሷ። እና እኔ ለህይወት የሚየሰጋው ነው በዚህ በኩል ልጅ አለብኝ፣ ከቤተሰቦች ጋር በሷ ምክንያት ተራርቅ ያለው ከጓደኛዬ ጋር እንደ እቃ ያለውበት ነገር ልክ እንዳልኩ ነው። እና ትንሽ እንኳን የጥፋተኝነት ስሜት አልተሰማትም የሚሉ ነገር በማድረጓ ይገርማል። እኔ ፈጣሪ ምን እንዳረኩትን እኔ እንጃ ይገባኛል አይዞህ፣ ራስን አረጋጋ። የቤቢስ ጉዳይ ስልህ ከዛ በኋላ ከተፈጠረ በኋላ ቤቢንም ማየት እንዳልቻልክ ማግኘት እንዳልቻልክ ኦልሞስት ልጅህንም እንደከለከለች ምናምን እየነገርከኝ እያለቀስክ እያወራኝ ነበር በስልክ፣ እውነት ለመናገር እና እንዴት ነው አሁን፣ የእሱስ ጉዳይ ከዛ በኋላ አግኝተው አታውቅም? አላውቅም፣ እንደጣላን ከቤተሰቦች የወሰደችው ልጁን ልጅን አላ። እሷ ግን ቀን በቀን ትመጣለች እዚህ ቤት፣ በሌለውበት እየመጣች እቃ እየሰበረች የምፈልገውን እቃ እየወሰደች የቤቱን በረሷናት የሰበረችው ባለፈው እለት ቃኔ እንጃ ለማን እኔ አሁን እናንተ እዚህ ጋር በመኖራችሁ ለእኔ ሰው ከጎኔ መኖሩ ላ እናንተ እናንተ በጣም ነው ብቻ የማመሰግነው ከጎኔ ስለሆናችሁ ይሉ ነገር በጣም በጣም አመሰግናለሁ። ከእኔ ምንም ሳፈልጉ ያው ወንድሜ ነብላችን እንዲህ በምትተባበራችሁ አመሰግናለሁ። እኔ በቃ የእሷን ጉዳይ እኔ እልባት ስጡኝ ነው የምለው። እናንተ የምታደረጉ ይልኝን አድርጉልኝ ነው የምለው ያው በህግ ደረጃም ዲቴል እውቀት የለም፣ እውነት ለመናገር ግን፣ በህግ ደረጃም ጓደኞች አሉ ብያለሁ። እንደ አራዳ ታይምስ ነው ህጉ የሚያስገድደን፣ ህጉ ሊፈቅድል የሚችለው አንድ ባልና ሚስቶች ናቸው። እና አብረው ትዳር ከመሰረቱ በኋላ ያፈሩት ንብረት በሚለያዩበት ጊዜ እኩል መካፈል አለባቸው የሚል ህግ እንዳለ አቃል ኦልሞስት አንተ ደግሞ ብዙ ነገርን እሷን ሳታገኛት፣ እሷን ሳታውቃት ኦልሞስት ያፈራኸው ንብረትም እንዳለ አቃለሁና አንተ አሁን ለማውራት አልሞከርም። ምንድን ነው አሁን እንድሰጣት የምፈልገው፣ ቤቱ እንዲሸጥ ነው ወይ የምፈልገው ወይ መኪና እንዲሸጥ ነው፣ ምንድን ነው በደንብ ዲቴል እንድሰጣት የምታስጨንቅ። እሷ በባንክ አካውንት ያለውን ብር፣ ቤቱ፣ መኪና፣ ሁሉንም ነገር ምፈልግ ሁሉንም ነገር በራሷ ስም አድርጎ መውሰድ። ከዛ ተውሃለሁ ሁሉንም ነገር ልጄንም ሁሉንም ነገር በ የራሷ እኔ ንመተው ነው ፈልገው እኔ በቃ ጎዳና እንደሆነም እንደወጣ ማለት ሁሉንም ነገር ለሷ ስትችል ኦኬ። መካፈል የሚባለው ነገር ይሄ 50 50 ሳይሆን ጀስት 100% ነው መውሰድ የምፈልገው። ሙሉ ፐርሰንቱን እሷ መውሰድ ፈልገው። ከባድ ነው። በጣም እያስጨነቀችኝ ያለው በዛ ምክንያት ሙሉ ንብረት ስጠኝ፣ እራሷ ለፍታ እንዳመጣች የአባቷ ንብረት እንደሚመስል እኔ ሁሉንም ንብረት ያለ ሷ ያለ ሷ ጥረት ያለ ሷ እገዛ ነው ለፍቼ በራሴ ነው ያገኘሁት። እኔ እንዴት ለፍቼ ይሄን እንደዚህ ያው እግዚአብሔር ይመስገን የተባረከ ምናን ያን ያህል ደረት የሚያስነፋ ቢሆንም ቃለኝ ወጥቼ ይገባለሁ። ለእሷም እኔ ታውቃለህ፣ ከምችለው በላይ ነበር ሳደርግላት የነበረው። እና እንደዚህ እየሆንኩላት፣ እንደዚህ እያረኩላት እኔ ላይ እንደዚያ የነበደል በመፈጸም ይሄ ከሴጣን የማይተናነስ ነገር ነው። እና እኔ ምን ልልህ እንደምችል ው ደወት የምሰጋለው በቃ ለሁሉም ነገር ነው። አሁን እንዳልከኝ እንደዛ ካረክልኝ ነው እንጂ እኔ ያለሁበት ነገር አሁን ላይ በጣም ከባድ ነው። እኔ ሁላችሁም በጸሎት እንድታግዙኝ ይፈልጋሉ። እና እሷ በቤተሰቦቿ በጣም ነው የምትመካው። እኔ ከሰማ እሷ አንተም ላይ እንደዛ ጎረራ አባለች እንዳያት ነው እኔ ማንደፍሮ ልጅ ማን ይነካኛል ምናምን። በ በተለይ በአባቷ በቃ እኔ እንጃ እኔ አባቷ ከፈጣሪ በላይ ነው ለሱ እንደ ፈጣሪዋ ነው በቃ ከአባቷ በላይ ሰው የለም። እኔ ማንደፍሮ ልጅ ነው የምን ታመጣለ የማንደፍሮ ልጅ እዛ። እኔ ሲደጋገሚ ነገሮች አባቷን ለማናገር ሄድኩኝ። ያ አባቷን ለማናገር ቤድኩበት ወቅት አባት እየሰጠ የምላሽ በጣም የሚገርም ምላሽ ነው። ልጆት ያለውን ነገር እንዳለ አስረዷቸው እንደ አባት በስተሰና በስነ ስርአት እንደዚህ እንደዚህ እያልኩ ባለኝ ቅም ሳስረዳቸው የአባትየው መልስ የማጠብቀው ነው ምናሉ፣ ልጅ ወልዳ አላለች እኮ ሙሉ ንብረቱን ለእሷ ብሰጣት ምን ችግር አለ? ለእሷ እኳ አይደለም ልጇ ማሳደጊያ ነው ለእሷ ማ ያንሳታል አለኝ። እዛ እንዴት እንዴት ያሁን ለፍችን ያመጡት ያው እንደዚህ አብረን በፍቅር የምንኖርበት መንገድ እንደመፈለግ በቃ አባትየው የሚፈልጉት ለእሷ ሙሉ ሀብቱን ሰጥቻት እንደሆነ ካለበዛ በቃ፣ በግልጽ ነው ያስጠነቀቀኝ አባቷ። በግልጽ እሷም ካያት በቃ አባቷ ማንደፍሮ እንደዚህ እንደዚህ ማንደፍሮ እንደዚህ ነው የሚያደርግ፣ ዋና ማስፈራሪያ አባቷ እና አባቷን ላናገርበት በሞከርኩበት ሰዓት የመለሰልኝ መልስ ይሄን ነው። ለልጅ ያንሳታል፣ ለእሷ ሳይሆን ለልጁ ማሳደግ እኮ ነው ሙሉ ሀብቱን የምሰጣት። ልጁ ከኔ ጋር ያድጋል፣ ልጁን እኔ ያሳድጓለሁ፣ ቤተሰቦች የሚያሳድጉታል። እንደሱ አይሆንም። ብሩን እሷ ሰጣት፣ ሙሉ ብርህን ሙሉ ንብረትን ሰጣት። እሷ ናት ማሳደግ ያለባት። እኔ እንግዲህ ምን ብዬ ከዚህ በላይ አስረዳ። ቺት ስታረግ ቪዲዮ አሳይታችሁኛል እናንተ። እኔ አሁን በዚህ ነገር ከዚህ በላይ ምን አይነት ማስረጃ ቺት ስታረግ ብቻ፣ እናንተ በህግ ጉዳይ የምረዱኝ ነገር ካለ በዚህ ጉዳይ በህግ ጉዳይ የምረዳኝ ጓደኞች አሉኝ ብለኛል። እንዳልከኝ ና፣ ቺት ስታረግ በቪዲዮ ከጎረምሳ ጋር ምን አንስተው ውራ አይቻሉ። እንግዲህ ከዚህ በላይ ምንም ማስረጃ ሊኖር አይገባም። እና ለአባትየው ይሄን በምነግርበት ወቅት ደጋረገች ነው ያለኝ። ከባድ ነው በጣም ይገባኛል። ተረጋጋ፣ አይዞ ስ ስ በጣም እንደ አራዳ ታይምስ ቤተሰብነት እንደ ዳይትም በጣም የጨነቀኝ ማረገው ማድረገ ራሱ ግራ እየገባኝ ነው ያለው። ቢኮዝ በእሷ ብቻ ማንነት ውስጥ የተመረኮዝ አይደለም ይሄ ነገር፣ ወደ ፋሚሊያም ወደ አባቷ የሄደ ጉዳይ ነው ይሄ። የብሩ ጉዳይ የማንነቷ ጉዳይ እና ኦልሞስት እውነት ለመናገር መረጃዎች አሉ እጃችን ላይ። ቺት ስታደርግ እንደ ምጮች አንደያዘችው ቤቱን ንብረቱን ብቻ እንደምፈልግ መረጃዎች አሉ። በህግ ደረጃ እነዚህ መረጃዎች አጠናክረን ቪዲዮያችንን ይዘን ብዙ ነገር አሰባስበን የእሱንም ምስክርነት አድርገን ብንከሳት ኦልሞስት እንችላለን ማስመለስም። እሷን ከአንተ ጋር ሰላም የሚሆንበት መንገድ አንተም ጤና የምታስፈራራ ነገር ሊቀር ይችላል። እውነቱ የምነግርግን እሷ ሲመታ ያለባትን ችግር በቃ የዛኔ አብረህ መቀጠል አብረህ መሆን እንደማፈልግ ነው የማቀው። ና በመሀላችሁ ደግሞ ልጅ አለ። ልጅ ደግሞ ቀላል አይደለም። ብዙ ባልና ሚስቶች ልጅ ከወለዱ በኋላ እንደ ቀላል የሚለያዩበት ወይ አይፈጠርም። ና እስቲ እሷ መታ ደግሞ ለማውራት ምን አይነት ችግር እንዳለባት እኔ የሚመስለኝ ይሄ ከመንፈስ ጋር የተያዘ ነገር ያለባት እየመሰለኝ ነው፣ አንዳንዴ እና እስኪ ለማውራት ሞክረን ጸበልን መውሰድ ካለብን ብዙ ነገር ለማስተካከል እሷ እንሞክራለን ያለውን ነገር እስኪ አብረን ምና ይሆናል እና ጀስት እሷ ስንመጣም ሳታፍር ሳፈራ መጠየቅ ያለብን ማውራት ያለብን ጉዳይ ሁሉ እንድጠይቃት እንድታውራት እሷናት ሳባ መጣ

ማውራት ተገቢ ስለሆነ የምናውረው ጉዳይ ስላለ ነው የመጣሁት። እና ኦልሞስት ራሽን አረጋጊ ነገርኳችሁ። አሁንም እኮ ይሄንን ነገር አጥፍልኝ ና ውጡ። በቃ ሳባ፣ ምን መሰለሽ አልፈልግም፣ እንደ ባለፈው እንደዚ ግርግር ውስጥ መግባት አንፈልግም። ማውራቱን ጊዜ ይሰጥሻለሁ፣ ፕሮሚስ፣ ጊዜ ይሰጥሻለሁ፣ ከእሱ ጋር ወጣላችኋለሁ። ግን ከዛ በፊት ጀስት ይሄ ካሜራ ምናምን የሚባለው ነገር አስፈላጊ ካልሆነ ቪዲዮውን መደለት ካለብኝ ይደልትልሻል። ግን ታዲ እያስጨነቅ ያለው እያሳሰብ ያለው ጉዳይ አለ። በጣም እየተጨነቀ ህይወቱ እየተመሳቋቀለ ያለ ልጅ ነው። በጣም ምስኪን ልጅ ነው። እውነት ለምናገር ነው ቪዲዮ ቀረጻችሁ ምናምን ማለ ፈልጉት ነገር አደረጋችሁ ምናምናን ነገር ከዚህ በኋላ ምንድ ምትፈልጉት ጋር ላውራ ከዛ በኋላ ካወራው በኋላ ውሳኔም እንደሆነ ያውቃል፣ ለእናንተም ያሳውቃቸዋል። ሌላ ነገር ግን ባለ ደስ ያልተመለሰለት እስካሁን ፈተና የሆነበት ጥያቄ አለ። አሁን አንቺ የምታነሽበት ነገራችን እኮ እሱን ጥያቄ እንዲጠይቅሽ አንቺ በስነስርዓት ተረጋ ብለሽ በእኔ እዚሁ ፊት ለፊት እንድመለሽለት ነው። ጥያቄውን እኮ ሁለት በምናወራ ሰዓት እኔ የሚፈልገውን እንጠይቃለን፣ እሱ የሚፈልገውን እንጠይቃለን፣ እናወራለን፣ እንወስናለን። እኔም ይሄ ለክርክ ንትርክ ምናምን እናንተ እንዳደረጋችሁ እንኳ አሁን በሰላማዊ መንገድ ቁጭ ብዬ እኮ ማናግራችሁ ነገር አይደለም አደል? በቃ ጥፋትም አገኛችሁብኝ ምንም አገኛችሁብኝ አምኜበት እስካደረኩት ድረስ ምንም የሚያሰፍረኝ ጉዳይ የለም። ሲቀጥል ደግሞ እላት መናገር የሚጠበቅብኝ አይመስለኝም። ከነ ምናምናችሁ ከነ ካሜራችሁ አስወረውራችኋለሁ። ተረዳኸኝ አይደለ? ይህን ነገር አልነገርካችሁም እስካሁን። በጣም ስለተረጋጋውና ነገሮች በእኛ ሁኔታ ይፈታል ብዬ ስላሰብኩ ነው። እዚህ ጋር እንደ ስነስርዓት እንዲያግባባ እንዲያነጋገር እንደ ሽምግልና ነው የተቀመጠው። ሊያግባባ ነው የመጣው። አግባቡ ካያስፈልገንም አንተ ማውራት አችልም፣ እኔ መናገር አልችልም። ሁለታችን መፍታት የምንችለው ጉዳይ አይደለም። ሁለታችን በነጋገር ልንስማማ አልቻልንም። ይኸው በመሃላችን ትልቅ ሰው እንዳልሽው ከሚዲያ ክሩ ጋር አለ። ለብቻችን ብዙ ስንት ዓመታት ተነጋገርን፣ አልተስማማንም። ያው አሁን ቢያንስ እንዲህ ሰው ተቀምጦ በመሀላችን መነጋገር መስማማ ከቻለ እንስማማ ነው የምለው። ይገባኛል ታዲዎስ። ስለዚህ በዚሁ አጋጣሚ ለእኔ ያልክኝን ነገር ግራ የገባህን ያስጨነቅህን፣ ከሰውነት ተራ ያወጣህን ጉዳይ ጠይቃት ምናምን ይቅርና እኔም አላልኩም። ከሰውነት ተራ ወጣ እኔም አላልኩም። አሁን እኔ ፈልገው አንድና አንድ በቃ መለያየት ነው አይደለም። ማየት ያለብህን አግኝተሃል። የምትፈልገው ነገር ወስነ ጨርሰሃል። ስለዚህ እለያያለሁ፣ ግን እያንዳንዱ ከእኔ ጋር ሆነ ያፈራሃቸውን እያንዳንዱ ንብረቶች እኩል ነው የምንከፈለው። አሁንም የመጣሁትና ልነግርህ የፈለኩትም በዚህ ጉዳይ ነው። ከባ እኔ አሁን የእናንተን ንትርክ የማዳምጥበት ሰዓት ላይ አይደለሁም። ከአንቺ ጋር ያፈራሁት ምንም አይነት ንብረት የለም። ለብቻዬ ላቤን አንጠብጥቤ ነው ያፈራሁት፣ ማለት ለብቻዬ ከመስ ጀምሮ አንተ ለብቻት ምን እያደረግከው? አ ይህን ቤት ሰራ፣ ምንም አገዛ አይጠበቅብኝም። ያንተ ሚስት መሆኔ ብቻ በቂ ነው። ይህን ደግሞ ሺ ጊዜ አልነግርህም። የወለድኩልህ እናተ የልጅ አባት እንድትሆን ያደረግከው እኔ ነኝ እንጂ ማንም አይደለም። ለእሱ ደግሞ ዋጋ ይሰጠኛል። ዝም ብዬ የምሄደው ማንም አይደለሁም። ይህን ቤት ሰራ ንብረቱ በአንተም ሆነ በማንም፣ ማንም ገዝቶ ይስጥ፣ ማንም ሰርቶ ይስጥ የመካፈል መብት አለኝ። ምንም አላግዝክ ግዴታ የለብኝም አንተን የማገዝ ያው ቤቴን ሰራሁ። ከማንም ጎረምሳ ጋር ብሬን እያጠፋሽ የምሰጥሽ ብር እንደዚህ ላሰራ ነው ስርሽ፣ ቆይ ይደርሳል ይያልሽ ብር እየወሰድሽ ከማንም ጎረምሳ ጋር በትነሽ አሁን እዚህ ጋር መተሽ ንብረት ካፈላሉ ማለት አጭ ሰማ። ሌላ ብዙ ትርፍ ቃላቶችም ማንም ነገር ተገቢ ይመስለኛል። አሁን የመጣው ስለዚህ ነው። ማስተካከል ያለበት ነገር ከአሁኑ ማስተካከል ያለበዚያ ማትወጣበት ነገር ውስጥ ነው። ምክትክ ሳባም ተረጋጊ፣ ታዲዮስም ተረጋጋ። እውነት ለመናገር ሳባም በጣም ሆት እየሆንሽ ያበሳጨሽው ይበልጥ እያናደድሽው ነው ያለው። ከሁለት ቀን በፊት ሆስፒታል እንደነበረ በማይሆኑ ሁኔታ ውስጥ ሆስፒታል እንደገባ ታውቂያለሽ፣ እማቃለሁ። ስለዚህ ህመም ሊሆን እንደዚያ ዐይነቱ ሁኔታ እንደዚያ ዐይነቱ ወሬ ማውራት ተገቢ አይደለም። ታዲዮስም እውነት ለመናገር እንደወንድ ልጅ እያሳዘንከኝ ነው እየተናደድኩም ያለሁት ስለዚህ በቃ መፍታት ያለባችሁ ማውራት ያለባችሁ መመካከር ያለባችሁን መነጋገር ያለባችሁን ነገር እንዲህ ሆድ ሳቶኝ ሳታስጨንቅ፣ እሱ ባለቤትሽ ስለሆነ ስለሚወድሽ፣ ስለሚያፈቅርሽ የልጁ እናት ስሎች ነው በእንደዚያ ዓይነት ሁኔታ ተረጋግቶ እያወሪያለሽ። ስለዚህ አንቺም ተረጋግተሽ በቃ ሆድ ሳቶኝ በስነ ስርዓት እንድታወሩ ይፈቅዳል። ኦልሞስት እኔና ካሜራማን ከካሜራ ጀርባ ያሉ ሰዎች መውጣት ካለብን ምንወጣል። ግን እናንተ ተነጋግራችሁ ጉዳዩን ፍቱት በቃ እንጣላችሁ ታውራላችሁ። ታዲስ ታዲስ ሳፈራ ማውራት የምችለውን ነገር አውራው እንጣለን እኛ ካሜሮንም እናጠፋለ። ግብ በስነስርት እንድታወሩ ይፈልጋል። ማውራት ያለባችሁ ጉዳይ መነጋገር ያለባችሁ ነገር ተነጋገር

በጣም ወንድ ነው ያከበርኩክ፣ በጣም ማለት ነው። አረባክክ፣ እያስፈራራኝ ነው። ልትመታኝ ነው። ምንም አላደረኩም። ይገርመህም

ሁለቱም ችግር አሞኛል ማለት ነው። እያንዳንዷል አን አን አንዲት ነገር አንዲት ነገር አንዲት ነገር እኔ በጣም እየታገስኩት እንግዲህ ተመልካቾቻችን እንዳያችሁት ነው። ኦልሞስት አውሮ ብዬ ለማውራት በወጡበት ታይም ኦልሞስት አምስት ስድስት ደቂቃ ነው የፈጁት፣ እውነት ለመናገር እና ግራ የሚያጋባ ነገር ነው ያየሁት። ምን ማለት ነው? እውነት ከወጣን ካሜሮን አትፍቻ አለው ካልኳት በኋላ እውነት ካሜሮን አና አለጠፋ ነው ነበር እንደሚዲያ ክሩ እና የሆነ እያስፈራራችሁ እየመታችሁም ሴት ልጅ ወንድ ልጅን ስመታ በዚህ ልክ ኦልሞስት በጣም ከባድ ነው። በጣም ተናድጃለሁ እውነት ለመናገር ኦልሞስት ደግሞ ቪዲዮውን እንዳያችሁት በዶክመንት እያስፈራራችሁ ያንን ነገር ሂጄ ለአንድ ምርጫ አሁን እየነገርኩ ያለሁት ይሄንን ነገር ለመፍታት እንደ ሴት ታልቅስ ለኔ አንድ ነገር ማታዞር ከሆነ እያንዳንዱ ንብረት ወደ ስሜ ማታዞር ከሆነ፣ ስ ጣፍን ዝጋ። ባክ ይመጣሉ። ዝም በል። አሁን እየነገርኩ ያለሁት እነዚህ ሰዎችን ታባራሉ። ከዛ በኋላ እኔ እናንተ መጨረስ ያለብን ነገር እንጨርሳለን። አንዲት ነገር ለእነሱ አሳውቃለሁ ብትል፣ በመቶ ፍረድ እጣራችኋለሁ። ምንም ምንም ነገር እንዳልተፈጠረ ነው ምትሆነ። ቀና በለ ስታክለበች ፈጣሪ ነገር ውስጥ አውታች ነው። ኦልሞስት ከወጣቡ ሶስት ደቂቃ ወይ አምስት ደቂቃ ይሞላናል። አንተ እንጂ ውዋሪዎችን እያንዛዛ ክንያለ ችግር እየፈጠርክ ያለው እኔ እና እሱ በአጭር ንግግር ጉዳያችን እንጨርስ ነው። አሁን ደግሞ እራሱ መጠየቅ ትችላለህ፣ ታዲዮስ። እውነት በዚች ፊት የሆነ ጥሩ አይደለም፣ ታዲዮስ ደህና ነህ? እርግጠኛ ነህ? ታዲያ እኔ እንጃ። ወይ ወተህ ማውራት ካለብህ ምንም የሀብረት እኔ እናንተ ነ ያወራ ነው። እንግዲህ ሌላ ሰው ማንም እዚህ ጋር ምንም የፈጠረ ነገር የለም። ስለዚህ የወሰንነውን ውሳኔ ኮፍታ እንብላ ሰብቃቸው። በቃ ተነጋግረን የጨረስን መሰለኝ። አሁን የእሱም ይሁን የማንም ሰው እርዳታ ያስፈልገን አይደል? ሳባ ተረጋጊ። እስኪ ደህና ነህ ግን እርግጠኛ ነህ ወይ ወተን ማውራት ካለብንም ወተን ማውራት እንችላለን። እዚሁ እናወራለን። እሺ እውነት አውርታችሁ ወስናችሁ ጨረሳችሁ፣ ተነጋገራችሁ። ከዚህ በኋላ እኛ ማለት ተነጋግረን ማለት እስካሁን ያልከኝ ጉዳይ ይሄ የውርሱም እሷ የምታነጹም ነገር ሁሉ ብቻህን እያወራህ የምትወስነው ጉዳይ ይሆናል ማለት ነው። ተነጋግረን መፍታት እንሞክራለን፣ ሁለታችን ብቻ። እርግጠኛ ነህ? እስካሁንም አብራችሁ ስለነበራችሁ በጣም አመሰግናለሁ። እንግዲህ ምን ማድረግ እንደምችል አላውቅም። እርግጠኛ ነኝ ብልሃል። እርግጠኛ ነኝ አለ እኮ ማለት። በቃ አሁን አታስፈልጉ። አሁን ኮተታችሁ ምናምን ነገር የግርግራችሁ እ አንስታችሁ መምጣት ኢትስ ኦኬ። ንብረቱንም መካፈል ያለባችሁንም ነገር እሱ ጉዳይ ነው። በቃ እሱን አውርታችሁ ፍቱ፣ አውርታችሁ ተነጋገሩ። እሺ ደስ ይለኛል። ግን እኔ እዚህ ጋር ትንሽ ግራ የገባኝ ነገር ታዲዎስ እንዲፈቅድልኝ ታዲዎስ እንዲያማክረኝ የተያዘውን ፍቃድ ካገኘው የሆነ ግራ የገባኝና የሚያሳስበኝ ጉዳይ አለ። ታዲዎስ ምን መሰለህ? ሳባ ተረጋጂ እና እኔ

ምን አይነት ዶክመንት እንደሆነ ለምን እንደምታስፈራሩ በምን አግባቡ እሷ ጋር ዶክመንት እንዳለ ምናምን ምንም ዲቴል መረጃዎች የሉኝ። እውነት ለመናገር ግን በዚህ የተነሳ ነው ቤትም ከገባ በኋላ እንደዚህ ቀየር ብሎ ከቤት እንደወጣ የፈለገው እና በጣም ግራ ገብቶኛል። ግን እኔ ደግሞ መናገር የፈለግኩት ነገር ነበር፣ ሳባን ታስወራኝ አልቻለችም። የደኔ ጉዳይ፣ የልጁ ጉዳይ የእሷ ነው አይደለም የሚለው ነገር በጣም አይሚሪ ውስጥ እየተመላለሰ ነው ያለው። በግልም ከካሜራ ጀርባ ካሉ ሰዎች ጋር ስናወራ በዚህ አይነት ልጁ የሱ ላይሆን ይችላል ቢኮዝ ልጅቷ በጣም ከብዙ ጎረምሶች ጋር እንትን ትላለች ኦልሞስት የዛኛው ሳምንት ቅዳሜም ቦሌ አካባቢ አዳር፣ ኦልሞስት ወደ ማታ ስምንት ሰዓት አካባቢ ከወንዶች ጋር ከሆነ ክለብ ቤት ወታ ምናምን ስትዝናና አይተናታል፣ ከካሜራ ጀርቡ ካሉ ሰዎች ጋርና እንደዚህ አይነት ሁኔታ ውስጥ ያለች ልጅ ስለሆነች እውነት ልጁስ የታዲዮስ ነው ወይ የሚለው ነገር በጣም አይምሬንትን ያለኝ ነው። እና እኔ እንደግል ታዲዮስ አሁን ያለበት ስሜት በዶክመንት ስላስፈራራችሁ ነው። እና እንግዲህ ተመልካቾቻችን እንዳያችሁትም ታዲዮስ እንዳውራው እንድቀርበው ኦልሞስት ሆስፒታል ምናምን የነበረን የጓደኝነት ነገር እንዳለ ነው። ድልት ያለገብኝ ኦልሞስት አላስጨንቅም፣ እናንተ ተመልካቾችን አላስጨንቅም ብዬ ነው። ገፍቶኛል ይሄ ነገር። ደግሞ እንዲሆን የፈለገችው ሳባ ናት። በሳባ ምክንያት እንዲሆን አውቃለሁ። ስለዚህ ሲረጋገው ደራሱ ሲመለስ አግኝቼ ለማውራት ሞክራለሁ። ግን እንደ ሚዲያ ክሩ እንዳራዳ ታይምስና አላፊነቱ ወስደን ዴኔ ምርመራ አድርገን እውነት የሱ ልጅ ነው የሚለውን ነገር ለማወቅ ወስነናል። በዚሁ አጋጣሚ ና እንግዲህ ከዴኔ ምርመራ በኋላ የሚፈጠረውን ነገር የሚከሰተውን ነገር ወደ እናንተ የምናደርስ ይሆናል። ራሴ የምፈጥረው የማደርገው ነገር ይኖረል። እንግዲህ ያን ሁሉ ፕሮግራም አብራችሁ እንድቆዩ ጋብዛለሁ። ቸር ሰንብቱ።